አመሰግናለሁ። ዛሬ በነበረው መድረክ ላይ ሁለቱንም ቀናት ባሳለፍ ነው ማጠቃለያ አድርጌ ወስተዋለሁ። ዶክተር ፍጹም ስትናገር ወደ ኋላ ሙያተኞች እያለን በተለይ በሚዲያው ዘርፍ ውስጣችን የሚጠማው። ስጋ ያለበሱና የገረጡ ሀሳቦችን ታሪክ ለመስጠት ነፍስ ለመዝራት የነበረብንን ጭንቀት የሚመልሱ አቀራረቦች ነበር ያየሁት። በጣም ነበር የሚጣፍጠው። ዜጎች ይሄንን ቢሰሙ ላለሁ በመላው ዓለም ፕሬዚዳንቶች በመቶ ቀናቸው ምን ሰሩ የሚል ትልቅ የህዝብን ትኩረት የሚወስድ ዜናዎች ይወጣሉ አፍሪካ ይህን ለመስማት ያልታደለች ናት። ለምን ተብለው ሲጠየቁ ተቺዎች አያልሙም፣ ካለሙም አይተከብሩም የሚል እውነት ቀመስ ትችት ያቀርባሉ። ከለውጡ ወዲህ እንደ አንድ እድለኛ ኢትዮጵያዊ የሚነገር ታሪክ በመቶ ቀናት ውስጥ ነጥሎ ያየ ሀሳቡን መሬት የሚያወርድ አካሄዱን ደግሞ በትክክል ከህዝብ ተጠቃሚነት ጋራ ማቆራኘት የሚችል አስተዳደር ማየት በመቻሉ ሀገር ታሪኳን እየጻፈች እንደሆነ ነው። የዛሬ መቶ ቀናት ሪፖርት በደንብ በጆሮዬ የቀረልኝ በልቤ ማለት ነው። ራሳቸውን ታሪካቸውን መቀየር አልፈው ለገበያ የሚቀርብ ምርት ይዘው ይሄዳሉ። በየቀኑ ተደማሪ የኢኮኖሚ ለውጥ ይመጣል የሚል ታሪክ ነው የቀረልኝ የሰማሁት። ዜጎች ይህንን ነው ማድመጥ የሚፈልጉት። በእያንዳንዱ እለት ጓዳቸው ውስጥ የሚገባ ታሪክ፣ ከጓዳቸው አልፎ ወደ ገበያ ይዘው የሚሄዱት ምርት ከነሱ የሚተርፍና ለሀገርና ከሀገር ላለፈ ዜጋ የሚሰጥ ምርት፣ እያንዳንዱ ዜጋ በዚህ እንዲኮራ የሚያስችል ታሪክ ዜጎች በራሷ ልጆች በራሷ ወታደሮች በራሷ አምራቾች ጣት የሚጻፍ ታሪክ እንዳላት መረዳት ችያለሁ። የፋብሪካዎች ምርት መጨመር በትክክልም ማቅራዊ የኢኮኖሚ ሽግግር እስከ ዛሬ ድረስ ከእጃችን ሲያመልጥ የነበረ መጨበጥ መቻላችን ይህንንም ነገር ለሚያድጉ ህጻናትና ወጣቶች የምንነግረው ታሪክ እንደሆነ ነው። ቁጥሮቹ የሚያሳዩት ህይወት አላቸው። ነፍስ ይዘራሉ። ቁጥሮቹ ለምን፣ እንዴት፣ ከምን ተነስተን የሚለውንም በደንብ የሚመሰክሩ ነበሩና እነሱ ትርጉም ያለው ታሪክ ለዜጎች መጻፍ መናገር እንደምንችል በመቶ ቀናት ውስጥ ዜጎች ከየት ተነስተው በእያንዳንዱ ቀን ተደማሪ ውጤት ምን ማግኘት ይችላሉ የሚለውንም ታሪክ እየተፃፈባት ያለች ሀገር መሆኗን መረዳት ይቻላል ከቀረበው ሪፖርት ከሁሉ በላይ ገንዘብ የምትሰራ ሀገር ሆናለች። ገንዘብ በራሷ አቅም ባሏት ገንዘብ በሚሰሩ ተቋሞቿ መያዝ መቻሏል። ተበዳሪ ዜጎች ከሀገር ሀብት ያለምንም ልዩነት ከጫፍ ጫፍ ተበድረው መስራት መቻላቸው በሀገር ሀብት ነው። ይሄ ለዜጎች እናመርታለን እንሰራለን እንነግዳለን ለሚሉ ዜጎች ትልቅ ትርጉም አለው፣ በእያንዳንዱ ህይወታቸው ውስጥ። ከዛ ሁሉ በላይ ይሄን ያመረቱትን ሀብት ለዓለም ገበያ ይዘው እንደሚቀርቡ የአቅራቢዎቹ ውጤት ትርጉም ያለው መሆኑን ነው ቁጥሮቹ የሚያሳዩኝ። ስለዚህ ሀገር በምን አይነት መንገድ ውስጥ በየዩኒቱ እየተገነባች እንዳለ የሚያሳይ ሪፖርት ነበረ። ብዙ ነገር ቀርቶልኛል። እንደ አንድ ሙያተኛ ጥያቄ የሆኑ የነበሩ እንደ አንድ ኢትዮጵያዊት ብቻ ሳይሆን አፍሪካዊት ሀገር ኢትዮጵያ ቀዳሚ ቦታ ላይ ለአፍሪካውያን ሁሉ የምትነግረው ታሪክና አሰራር እንዳላት ያየሁበት ነው። አመሰግናል